ሰበር ዜና ውዴ ቻነል ቤተሰብ ተከታታዮች የመከታው ማሞ ልጆች በዛሬው ዕለት የመንግስት የሰላም ጥሪ ተቀላቅለዋል ማለት ነው። እንዲሁም በተመሳሳይ መልኩ ደቡብ ጎንደር ላይ ጋይንት ደግሞ የመንግስት የሰላም ጥሪ ተቀላቅለዋል። በተለይ የመሳይ ዋና ተብሎ የሚታወቀው ብርጌድ የነበረ የመንግስት የሰላም ጥሪ ተቀላቅለዋል። በእነዚህና ሌሎች መረጃዎች አካተል ለእናንተ ዘንላሽ ቀርባቸው ውዴ ቻናል ቤተሰብ የት እንዳትሄዱ አዲስ ሆኖ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘን በአክብሮት እየጠየኩኝ በተለይ በሰሜን ሸዋ ዞን ኤፍራታ ግድም ወረዳ ተብሎ በሚታወቀው ልዩ ቦታው ካራቆሬ ከሚገኙ የመከተው ማሞ አባል የነበሩ ራሱን ሰባት ለሰባ ክፍለ ጦር ብሎ የሰየመው ዋና አዛዥ የነበረው የታደሰ አዳነ፣ እንዲሁም በአባልነት ደግሞ ወንደወሰን ተብለው የሚታወቁት የመንግስት ሰላም ጠሪ ሌሎችን ጓዶችን ጨምረው በዛሬ ሁለት ተቀላቅሏን። ሲገቡም ደማቅ አቀባበል ተደርጎላቸዋል። በተለይ በሰሜን ሸዋ የሚገኙ ከፍተኛ አመራሮች እንዲሁም መኮንኖች በተገኙበት ማለት ነው። እጅግ ደስ ይላል። በተለይ ላስታውሳችሁ፣ ሰባት ለሰባ ማለት ሰባት መሪ ያለው ሰባ አባልነትን ያካተተ ነው። ከሰባት መሪዎች አንዱ ታደሰ አዳንን ጨምሮ በአባልነት ሌሎችን ጓዶችን ይዞ ነው በዛሬ የመንግስት ሰላም ጥሪ የተቀላቀሉ። ሲገባም እንደተለመደው እንግዲህ እስከነሙሉ ትጥቃቸው ነው እዛው የገቡት ሲጠቀሙበት የነበረውን ሲገቡ እንግዲህ ደማቅ አቀባበል ተደርጎላቸው እንኳን ደስ አላችሁ፣ በሰላም ገባችሁ ደግሞ ክልላችሁን መልሳችሁ እንደምትክሱ ተስፋ እናደርጋለን። ኢትዮጵያ ሰላምሽ ይብዛ እያልን ወደ ቀጣዩ አጀንዳችን ስናልፍ በዛሬ ማለት በተመሳሳይ መልኩ ደቡብ ጎንደር ላይ ጋይንት ወረዳ ወለላ ባህር ክላስተር ቀበሎች ሲንቀሳቀሱ የነበሩ ወንድሞችም የመንግስት ሰላም ጥሪ ተቀላቅለዋል። በተለይ ደግሞ ዋና ሻለቃ ምክትል አዛዥ የነበረው መይሶ ክፍለ ጦር ዋና አዛዥ ተብሎ በሚታወቀው በደቡብ ጎንደር ማለት ነው፣ እሱን ጨምሮ ነው በርካታ የመንግስት ሰላም ጥሪ የተቀላቀሉት። በተለይ ሻለቃ ምክትል አዛዥ የነበረው ጨምሮ በርካታ ሀብታ እንግዲህ መንግስት የሰላም ጥሪ ሲቀላቀል ዋና የመይሰው ሻለቃ አዛዥ የነበረው ቻላቸው እሱ ባለውን ጨምሮ ማለት ነው። ቻላቸው እሱ ባለው የሚባለው ሲጠቀምበት የነበረውን ስናይፐር ጨምሮ በሰላም የመንግስትን ጥሪ ተቀላቅሎ ሲገባም ደማቅ አቀባበል ተደርጎለታል። ስለዚህ በተለያየ አቅጣጫ ወንድሞቻችን የመንግስት የሰላም ጥሪ እየተቀላቀሉ ይገኛሉ። በዛሬው ዕለት እንግዲህ ዋና ሻለቃ የነበረው የመይሰው ተብሎ በሚታወቀው ወይም ደግሞ የድሮ ተዋጊ የነበረውን አፄ ቴዎድሮስን በመሰየም እንግዲህ መይሰው ካሳ በሚለው ከዛ የወሰዱት ነው። እሱን በመጠቀም እንግዲህ የመንግስት የሰላም ጥሪ የተቀላቅ ዲያብሎ ማለት ነው። ወንድሞቻችን በህይወት መኖር እጅግ አስፈላጊ ነው። ለኢትዮጵያ የሚጠቅሙ እጅ ለእጅ ተያይዘን ሀገራችን መገንባት ነው። ስለዚህ ሻለቃ ቻላቸው እሱ ባሎስ የሚጠቀምበት የነበረውን ስናይፐር ጨምሮ ለመንግስት ገቢ አድርጓን ሲገባም ጓዶቹ ጋር ደማቅ አቀባበል ተደርጎላቸዋል፣ ማለት ነው። ስለዚህ በዛሬ ሁለት በተለይ ወደ ኋላ ልመለስና ላስታውሳችሁ፣ የመገታው ማሞ ሰባት ለሰባ የተባለበት ምክንያት እንደገና ላስታውሳችሁ በደንብ ሰባት ዋና መሪ ሲኖሩት፣ ሰባ ደግሞ አባልነት ይኖረዋል። በመገታው ማሞ አደረጃጀት መሰረት ነው። ስለዚህ ከሰባቱ እንኳን አንዱ በአጋጣሚ ቢጎድል ያን የመተካት እንዲሁም አባሉን የመተካት አባሉ ከሰባ በላይ ከሆነ ደግሞ ወደ ላይኛው ብርጌድ እንደገና የማደረጅ ስራ ሲሰሩ የነበረበት እንደነበር ነው የሚታወቁ መረጃዎች። ስለዚህ ሰባት ለሰባ ከተባለው ውስጥ ከሰባቱ ዋና መሪዎች እንግዲህ ዛሬ ታደሰ አዳን የሚባለው ዋና አዛዥ የነበረው በተለይ ሰባት ለሰባ ዋና አዛዥ የነበረው የመንግስት ሰላም ጥሪ ሲቀላቅል በተለይ ሲገባ ሲጠቀመበት የነበረውን ከመቶ ሰማንያ የተተኮች ጥይትና አንድ ክላሽ እንጎፍ እንደያዘ እስከ ጓዶችን ማለት ነው ገቢ የተደረገው በተለይ በሰሜን ሸዋ በአጣዬ በብዛት ሲንቀሳቀሱበት የነበሩትን አካባቢዎች ሁሉ እንግዲህ ጨምሮ ማለት ነው የገቡት። ስለዚህ እንኳን በሰላም ገባችሁ። ኢትዮጵያ የምትበለጽገው በሰላም መንገድ። ሌላኛው ጉዳይ በጣም ከገረመኝ ሲጠቀሙበት የነበሩ የምግብ እህልና ሞተር ብስክልትም ጨምሮ እንግዲህ ገቢ ተደርገዋል ማለት ነው። እንኳን ደስ አላችሁ። ኢትዮጵያ የምታድገው እጅ ለጅ ተያይዘን። ሌላኛው ጉዳይ አነጋጋሪ ከሆነበት የኤርትራ ጉዳይ ነው። ኤርትራ አያለ ሀገር የሆነች ይመስል እንግዲህ የሱዳን ጦር የአልቡርሃን ተዋጊ ጀቶችን እንግዲህ በጊዜያዊነት ማቆያ መረከባ አነጋጋሪ የሆነበት ጉዳይ ነው። ስለዚህ ኤርትራ ራሷን በወታደራዊ በምግብ እንዲሁም በኢኮኖሚ ሪዚስ አታደርግ እንግዲህ ለአልቡርሃን እንግዲህ ለሱዳን ድጋፍ በጊዜያዊነት ማቆያ የተዋጊ ጀቶችን እንግዲህ መረከቧ በትናንት ዕለት መረጁ እየተንሸራሸረ ተመልክተናል። ስለዚህ ቀጣዩ ከየት ወደ የት እንደሚያመራም አብረን የምንመለከተው ይሆናል። ምክንያቱም የሱዳን ፈጥኖ አደራሽ ጦር በኤርትራ ላይ እንደዛ አስታውሰናል። ለአብነትም ያህል የባህር ኃይሉን የኤርትራን በድሮን ጥቃት እንግዲህ አመድ ማድረጉ ይታወሳል። በዛም ምክንያት እንግዲህ ተከታታይ ሌላ ጥቃቶችን እንደሚያመጣ ምክንያቱም ሀቅ ነው። እዚያቸውንም እንግዲህ አክሎ እንደተናገረ ተመልክተናል። ስለዚህ ለኢትዮጵያ ለጎረቤት ሀገርም የሚያስፈልገው ጦር ነጋሪት ሳይሆን ሰላምና ሰላም ብቻ ነው። ውድ የቻናል ቤተሰቦች ከየትኛውም የዘር ጎን ብትሆኑ የሚጠቅመው ለኢትዮጵያ ሰላም ነው። የሕወሓትም ደጋፊውን፣ የፋኖም ደጋፊውን፣ የሸኔ ደጋፊውን፣ ለማንኛውም ደጋፊውን ይሄ አይጠቅምም። ለኢትዮጵያ የሚጠቅማት ከዘር የጸዳ በሰላም እና በፍቅር ተያይዘን ኢትዮጵያ የምናለማንበት ትልቁ ጎን ስንሰለፍ ነው። ሌላኛው ጉዳይ እንግዲህ በባህር ዳር አየር ማረፊያ በላይ ዘለቀ አየር ማረፊያ እንግዲህ ፋኖ ባደረገው ጥቃት በረራ መስተጓጉሉን እያሉ ፋኖች እንግዲህ መግለጫ ሲሰጡ በአንድም በሌላም እየተመለከቱም። ስለዚህ ዛሬም ነገም ፍላይቱ አልተቋረጠም፣ ደግሞም የደረሰም ጉዳት የለም። እንደውም ላብነት ላስታውሳችሁ፣ በሰሜኑ ጦርነት ጊዜ ህዋት አስወንጭፎት የነበረው ሚሳይል በባህር ዳር ላይ እንዲሁ የተወሰነ ጉዳት ደርሶ ለአንድ ሳምንት ያልተቋርጦ እንደነበረ እንዲሁም በፌዴራል ደረጃ መግለጫ ተሰጥቶ እንደነበር እናስታውሳለን። አዛ ውጭ ግን ለአንድ ሰዓት ለአንድ ቀን ራሱ ተቋርጦ አያውቅም። 24 ሰዓት አገልግሎት እየሰጠ እየገ ስለዚህ ማስተባበያችሁ ውድቅ መሆኑን ከወዲሁ ላስገነዝባችሁ እወዳለሁ ማለት ነው። ስለዚህ የሚያስፈልገው ለሀገራችን ሰላም ነው። እንደዚህ አይነት ፖለቲካ የወረደ በመስጠት የሚመጣ ሰላም ወይም ደግሞ ትግል አለ ብሎ ማሰብ አይቻልም። ሰላም የሚመጣው በንግግር፣ በድርድር ውጭ ነው። እንዲሁም በጣም ከገረመኝ አንገፋ ፖለቲከኛ ነኝ ወይም አንቄ ነው የሚለው ጀዋር ያን ያህል የወረደ አስተሳሰብ እንግዲህ ያልሞተውን ልጅ ሙቷን ብሎ ፌስቡክ ፔጁ ሲገልጽ በጣም እያየው ነበረ። ስለዚህ ሀገርን ለማተራመስ ብቻ የሚሰሩ መሆኑ ሀቅ በተግባራቸውም በስራቸውም እያሳዩ ነው። ስለዚህ ለኢትዮጵያ የሚያስፈልገን ሰላም ነው። ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም። ውድ ቻና ቤተሰቦች፣ የኢትዮጵያ ሀገር የምትወዱ እባካችን ለምላቸው የሚያስፈልገው ሰላም ነው። ኢትዮጵያ ህዝብ በልቶ ሳያድር ስንት እናትና አባት ምስኪን ወላጅ አርሶ አደር እያለ እናንተ ለፖለቲካ ትጫዋላችሁ። ባይዞ የፖለቲካ ላይ የሚጮህ እነሱ ጥጋብኞች ናቸው። ምስኪኑ የዕለት ጉርሶን የሚፈልግ እነሱ አይደለም የሚረብሹት። አርሶ አደሩ ምስኪኑ አይደለም እየረበሸ ያለ። በልቶ የጠገበው ሰርቆ የጠገበው የዘረፈው ነው እነሱ ናቸው እየረበሹ ያሉ። ምስኪኑማ ለመብላት ሌትም ከቀንም ደፋ ቀና ያለ ያለ እነሱ ናቸው፣ ጥቃቱም የሚያገኛቸው እነሱ ናቸው። ስለዚህ ቢያንስ ለእነሱ አስቡ። ሌላው ይቅርና ለነሱ ማስብ በቂ ነው ብዬ አስባለሁ። በሌላ ቪዲዮ እስክንገና ሲሆናችሁ ሰብስክራይብ በማድረግ ጠብቁኝ። መልካም ውሎ እመኝላችኋለሁ። ቻው